ሰላም ያበሻ አዲስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ተጀምሯል። ከሀገር ውስጥና ከሀገር ውጭ ያገኘናቸውን ዜናዎች ወደ እናንተ እናደርሳለን። አብራችን ቆዩ።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 ላፊነቱን ያለመቀበል ፍላጎት የለኝም ሲሉ ገልጸዋል። ፕሬዝዳንት ጌታቸው ከመቀለ ወጥተዋል። ፕሬዝዳንት ጌታቸው ወጥቶ የሚቀርበት ትግራይ መኖር የለባትም ትናንት እንደዛ ከነበረ ዛሬና ነገ መኖር መደረግ የለበትም ብለዋል። የትግራይ ጊዜ አስተዳደር ምክትል ፕሬዝዳንት ኔተናል ጄነራል ታደሰ ወረደ በረሃ ሾ ለተባለ ዩቲዩብ ሚዲያ በሰጡት ቃለ መጠይቅ ምን አሉ? ለውጥ መቀበል የግድ ነው ተወደደም ተጠላም። በቆየው ፖለቲካ አካሄድ መሄድ አይቻልም። ታሪክ ዳቦ አይሆንም። ስለሆነም በትላንት አንኑር ወደ ነገ እንመልከት ተኩር ትግራይ ሳትድን የሚድን አካባቢ የለም። በወጣቱ ያልተመራ ትግል እውነተኛ ለውጥ ነው ማለት አይቻልም። ስለሆነም ከአፍ በዘለለ ወጣቱ የመሪነት ሚናውን እንዲጫወት እንዲረከብ ከልብ መስራት አለበት ብለዋል። የትግራይ ችግር የተከማቸ ነው። ከሕወሓት መከፋፈል በፊትም የነበረ ነው። ሁለቱ የሕወሓት ቡድኖች ላለመስማማት የተስማሙ መሆናቸው አሁን ያለውን የትግራይ ፖለቲካ እጅግ የተወሳሰበ እንዲሆን አድርጎታል። የሁለቱ ቡድኖች የከረረ መከፋፈል ወደ ለየለት አደጋ እንዳያድግ የሰራዊቱ አመራር ሚናውን ለመወጣ ሰዓት ሞክሯል ሆኖም ሁለቱ ቡድኖች ፊት ለፊት ተቀምጠው እንዲወያዩ ያደረገው ጥረት አልተሳካም የእኛ ጥረት ብቻ አይደለም ያልተሳካው የትግራይ ሃይማኖት አባቶች የሀገር ሽማግሌዎች ምሁራንና ሌሎች አካላት ሁለቱ ቡድኖችን ለማቀራረብ ያደረጉት ጥረት ውጤት አላመጣም በመጨረሻም የሰራዊቱ አመራር ለሁለት በመከፈል አንዱ ክፍል ጉባኤ አካሄደውን የህወሓት ቡድን ሲደግፍ የተቀረው ደግሞ የህዝብና የአገር ተልዕኮ ከማስከበር በዘለለ የቡድኖች የፖለቲካ አቋም አልደግፍም ያለ አለ ቡድኖቹ በየአካባቢው ቀበሌ ጀምሮ እስከ ዞን የየራሳቸውን አስተዳዳሪ መሾም ሲጀምሩ የሰራዊት አመራሮቹ ድርጊቱ ልክ እንዳልሆነ ለማሳመን ሞክረዋል። ሆኖም አድማጭ አልተገኘም። በፊት በትግራይ የተለመደ የሹመት ስነ ስርዓት አለ። ፓርቲ ነው ከቀበሌ እስከ ዞን አስተዳዳሪ የሚሾመው። አሁን ግን ፓርቲው ይመድባል፣ ጊዜ አስተዳደሩ ደግሞ ይሾማል። ይህ አካሄድ የመንግስት የስራ ኃላፊነት ከአንድ ማዕከል የሚቀዳበት አሰራር እያጠፋው ሄደ። ስለሆነም ከአሁን በፊት ያልተለመደ ምደባ ህዝቡን መንግስታዊ አገልግሎት ከማሳጣት በዘለለ ቀጥታ ችግር እስከ መሆን ደርሷል። የጸጥታ ኃይሉ በዚህ መካከል በሁለት ገመድ እየተጎተተ ስራውን ለመስራት ተቸግሯል። የአሁኑ መከፋፈል ከ93 ዓ ም መከፋፈል የከፋ ነው። 93 ዓ ም ያጋጠመው መከፋፈል የመንግስት ስልጣን የተቆጣጠረው ቡድን ነው ያሸነፈው፣ ከመንግስት መዋቅር ውጭ ያለው ደግሞ ተሸናፊ ሆነ። የአሁኑ ግን እንደዛ አይደለም። ምክንያቱም ሁለቱ ልዩነት የፈጠሩ ቡድኖች በመንግስት የስራ ኃላፊነት የነበሩ ስለሆኑ ችግሩ ሲጀመር የጸጥታው አካል የሁለቱ ቡድኖች የመከፋፈል አካል አልነበረም፣ ፓርቲው እንጂ የጸጥታ አካሉ በሚያስከፍ በተገፋ መልኩ ሳይከፋፈል ለረጅም ጊዜ ተጉዟል። ኋላ ላይ ግን የፓርቲው መከፋፈል ምሁራን ፖሊሲውን የፖለቲካ ኤሊቱን፣ ሌላውን እንደተከፋፈለ ሁሉ የጸጥታ ኃይሉም እንዲከፋፈል ሰለባ አድርጓል። ይህ ሆኖ ቀውሱ ከአቅም በላይ ሆኖ ትርምስ እንዳይፈጠር የጸጥታ ኃይሉ ከባድ የሆነ ስራ ሰርቷል። ሰራዊቱ የፖለቲካ ብልሽት ተጠያቂ ቪክቲም እንጂ ግጭትና ቀውስ ጠማቂ አይደለም። በአሁኑ ወቅት አሸናፊ የሚባል የፖለቲካ ኃይልም ይሁን ቡድን የለም። ሁለቱ ህወሓት ቡድኖች የወጣቱን ስሜት ከማጋጋል ባለፈ ያመጡት ለው ለውጥ የለም። ስለሆነም ነው አሸናፊና ተሸናፊ የለም የሚባለው። አሁን በትግራይ ያለውን የከፋ ሁኔታ በጠመንጃ ፈተዋለሁ ብሎ መንቀሳቀስ ውጤቱ የባሰ እንጂ የተሻለ ተብሎ የሚወሰድ አይደለም። እርስ በርሳችን ለመዋጋት ከሆነ የሚፈለገው በዚያ አካሄድ የሚገኝ አዎንታዊ ውጤት የለም። ስለሆነም በእርጋታ ማሰብ ያለብን ጊዜ ቢኖር አሁን ነው። ዳግም ጦርነት ይፈጠራል። የውስጣችን ችግር በሰላማዊ መንገድ ይፈታል የሚል እምነት አለኝ። ከዚህ በመነሳት በውስጣችን የእርስ በርስ ጦርነት ይካሄዳል የሚል አልቀበልም፣ አይኖርም በኢትዮጵያና በኤርትራ ማዕከል የሚታየውን መሳሳብ ወደ ጦርነት እንዳያመራ እንደ ትግራይ በኩላችንን ጥረት ማድረግ ይጠበቅብናል። የውስጣችንን ችግር ከፈታን ደግሞ የውጭ የሚመጣ ጦር ይኖራል ብዬ አልገምትም፣ አላምንም። የፕሪቶሪያ የሰላም ስምምነት በተሟላ መልኩ እንዲተገበር በተዋዋዮች ማዕከል ቅንነትና ትብብር መኖር አለበት። እስካሁኗ ሰዓት ድረስ የትግራይ ጊዜ አስተዳደር ፕሬዚዳንት ጌታቸው ረዳ ናቸው። የሚጠበቅ ማስተካከያ ቢኖርም እኔ እስካሁኗ ደቂቃ ድረስ ፕሬዚዳንት አድርጎ የሾመኝ የለም። ሆኖም ያሉንን ችግሮች በአንድነት መንፈስ ለመፍታት የሚያስችል እድል ከተፈጠረ ኃላፊነቱን ያለመቀበል ፍላጎት የለኝም ብለዋል። በሌላኛው ዜናችን ለነዋሪዎች ዶሮ በነጻ የሚያድሉት የአውሮፓ ከተሞች የፈረንሳይ እና የቤልጅየም ከተሞች ላለፉት ዓመታት ዶሮ በነጻ ሲያድሉ ቆይተዋል ይህ ባህል በሌሎች የአውሮፓ ከተሞች የሚስፋፋ ይሆን በአውሮፓውያኑ 2015 የፋሲካ በዓል ሰሞን ኮልማር የተሰኘችው የፈረንሳይ መንደር ለነዋሪዎቿ ዶሮ በነጻ ማደል ጀመረች በኮልማር ብቻ ሳይሆን በሌሎቹም የሰሜን ፈረንሳይ አነስተኛ መንደሮች ዶሮ በነጻ ይታደላል ይህ የሚደረገው የምግብ ብክነት ለመከላከል ነው የወቅቱ የኮልማር ከንቲባ የነበሩት ጀልበርት ጄልበርት ሜሪላንድ ዶሮ ለአንድ ቤተሰብ በተሰኘ የምርጫ ቀስቀሳቸው ይታወቃሉ። ይህን ያደረጉት የመንደሯ ነዋሪዎች ዶሮ እንዲያረቡ ለማበረታታት ነበር። ስልጣን ሲጨብጡ ከሁለት ዶሮ አርቢ ድርጅቶች ጋር በመተባበር ለነዋሪው ዶሮ ማደል ያዙ። የመንደሩ ሰዎች ተሰልፈው ዶሮ መቀበል ጀመሩ። ከሁለት መቶ በላይ ቤቶች በነፍስ ወከፍ ሁለት ዶሮ ይዘው ገቡ። ታዲያ ሁሉም ሰዎች ዶሮዎቹን ለመንከባከብ ቃል ገቡ። የከተማው አስተዳደር ሰራተኞች ድንገት መጥተው የማጣራት ስራ ይሰራሉ። ዶሮ እንጂ የዶሮ ቤት አልተሰጣቸውም። ነዋሪው መግዛት አሊያም መገንባት ይጠበቅበታል። ይህ የከንቲባው ቅርስ ስኬታማ አሁን አሁንም የተከናወነ ነው። ባለፉት ዓመታት ሌሎችም መንደሮች ይህንን ማድረግ ጀምረዋል። እዚህ አካባቢ ያሉ ሀያ መንደሮች ተሳታፊ ሆነዋል ይላሉ የአሁኑ የኮልማር ከንቲባ ኤሪክ ስታሩመን። እስከ ዛሬ ለመንደሮቹ ነዋሪዎች አምስት ሺ ሁለት መቶ ሰማኒያ ሁለት ዶሮዎች ተከፋፍለዋል። የሚቀጥለው ዙር የዶሮ እደላ በአውሮፓያኑ ሰኔ ሁለት ሺ ሀያ አምስት ይጀምራል። ነዋሪዎቹ ዶሮና እንቁላል ተትረፍርፎላቸዋል። አልፎም ቀድሞ ይጣል የነበረ ምግብ ለዶሮዎች በምግብነት ስለሚሰጥ ብክነት መቀነሱ ይዟል። የአንድ ዶሮ አማካይ እድሜ አራት ዓመት ነው። አንዲት ዶሮ ቢያንስ በቀን 150 ግራም ምግብ ትመገባለች። በዚህ መሰረት እስካሁን 273 ቶን ምግብ ብክነት አድነናል ይላሉ የሪ። ቆሻሻ ተብሎ የሚጣል ምግብ ከሌሎች ቆሻሾች የበለጠ ሜቴን የተባለ ኬሚካል ይለቃል። ይህ የሚሆነው ምግብ ቶሎ ስለሚበላሽ ነው። በዩናይትድ ስቴትስ 58 በመቶ የሜቴን ልቀት የሚመነጨው ምግብና ሌሎች ችግሮች ከሚጣሉበት ከቆሻሻ ማጠያዎች ነው።

ምንም እንኳን ከካርቦን ኦክሳይድ ሲነጻጸር አየር የሚቆይበት ጊዜ አነስ ያለ ቢሆንም ሜቴን ለሙቀት መጠን መጨመር ትልቅ አስተዋጽኦ ያበረክታል። ባለፉት 20 ዓመታት የሜቴን ልቀት ከካርቦን ዳይኦክሳይድ 80 ጥፍ የበለጠ ተጽዕኖ ነበረው። ዩናይትድ ኪንግደም ውስጥ ዶሮ አርቢዎች ትራፊ ምግብ ለዶሮዎቻቸው እንዳይሰጡ ይመክራሉ። ይህ የሆነው በሽታ ያስተላልፋሉ በሚል ስጋት ነው። ነገር ግን በሌሎች አገራት ትራፊ ምግብ ለዶሮ መስጠት የተለመደ ነው። ትራፊ ምግብ ለዶሮዎች መስጠት የምግብ ብክነትን ለመከላከል ትልቅ ጠቀሜታ አለው። ኩልማር ለነዋሪዎቿ ዶሮ በነጻ በማደል የመጀመሪያዋ ከተማ አይደለችም። በአውሮፓውያኑ 2012 ሰሜን ምዕራብ ፈረንሳይ የምትገኘው ፔንቺ ከተማ ለነዋሪዎቿ በነፍስ ወ ከፍሎ ዶሮዎችን ማደል ጀምራ ነበር። በቤልጅየም እንዲሁም ሞስኮሮን እና አንቲዌራ በተባሉ ከተሞች ነዋሪዎች በነጻ ዶሮ ይሰጣቸዋል። ነገር ግን ነዋሪዎቹ ለሁለት ዓመት ያክል ዶሮዎቹን አርዶ መብላት እንደማይችሉ በፊርማ ቃል ይገባሉ። በአንድ ዓመት ብቻ ሊምበርግ በተባለው መንደር ከ2500 በላይ ነዋሪዎች ዶሮ ተረክበው ማርባት ጀመሩ። ቀስ በቀስ በርካታ ነዋሪዎች ዶሮ በነፃ መቀበል ጀመሩ። ዶሮ በነፃ ማደል በጽንሰ ሐሳብ ደረጃ መልካም ጅማሮ ነው። በተለይም ደግሞ እንቁላል ውድ በሆነባቸው አካባቢዎች የሐሳብ ብዙ ለውጥ መጥቷል። ለምሳሌ በአሜሪካዎቹ ካሊፎርኒያና ኒውዮርክ ግዛቶች አንድ ደርዘን እንቁላል ዘጠኝ ዶላር አሊያም 1150 ብር ገደማ ነው የሚሸጠው። አንዳንድ ዶሮዎች በዓመት እስከ 300 እንቁላሎች ይጥላሉ። ይህ ደግሞ በዓመቱ 225 ዶላር ማለት ነው። በአሜሪካ በአሁኑ ወቅት የእንቁላል እጥረት አለ። ይህ የሆነው በአገሪቱ በተከሰተው የወፍ በሽታ ምክንያት ነው። ከአውሮፓውያኑ 2023 አንጻር የእንቁላል ዋጋ 36 በመቶ ጨምሯል። የዶሮና እንቁላል ጥቅም የገባቸው እንግሊዝያኑ ጥንዶችን ዮሃን ፒሸር በተባለ ስፍራ ዶሮ ለስድስት ወራት ማከራየት ጀምረዋል። በርካቶቹ ዶሮ እየተከራዩ ንጹህ እንቁላል መመገብ ይዘዋል። የኮልማር ነዋሪዎች አሁን ዶሮና እንቁላል ሞራል ተርፎ፣ ሞልቷቸዋል። የሚባክም ምግብም የላቸውም። ይህ አበሻ አዲስ ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።